ዳኒ ዛሬ ይህን ሁሉ ፕሮግራም አዘጋጅተህ ለዚች ከጽጌ የባሰች ቀበጥ የሆንች ልጅ ዘመታ ቀለበት ያደረግከው ይህ ሁሉ ጽጌን ለማናደድ ነው ወይስ እውነተኛ ፍቅረኛ እውነት፣ የልጅነት ፍቅረኛ ናት? ለማንኛውም ማለት ነው፣ እንዴት ናችሁ ቤተሰብ? ደህና ናችሁ? ያለው እግዚአብሔር ይመስገን። በቀደም እንግዲህ ጽጌቱ እንትናን ቡታጅራ ሄዳ ከናታን ጋር ዲፊዩት ምናምን ብላ ቪዲዮ ለቃ አይቻት ነበር። እና እንግዲህ ዛሬ ደግሞ እንደምታዩት ዳኒ የሆነች ቅብጥብጥ ያለች ልጅ አምጥቶ ቀለበት እንግዲህ እያደረገላት ይገኛል። አይተናል ሁላችን። በነገራችን ላይ ቅብጥብጥ እውነተኛ እየወጣች ነን። ውይ እውነት፣ ውይ የምርሽ? እንደው ተይ እንጂ ዳኒ የጽጌ ብቻ ነው። እናቴ ትመጣለች ነገር እሳት ለብሳ እሳት ጎርሳ ትበጣልሻለች። ጽጊ ቀልድ ይለበ እንደዚ አይነት ነገር አትቀልድም ጽጊ፣ አትቀልድ። ይሄንን ከላ እየተጫነ ሂማሄን ይዘር ብቡጫ ጭቅልሽ። ለማንኛው ሜሪ ሜሪ ደግሞ እንደው ለማሽቃበጥ የተፈጠርሽ ሰውነሽ። እንደው ማርያም እንደው ማሽቃበጥ ስራሽ፣ እንደው ማበጣበጥ ስራሽ። ዛሬ እንግዲህ ጓደኛው ሆና ልጅቷን ሸፍና ያመጣቻት እሷናት።